ይሰማሻል? ግቢሽ። ህይወት ብርሃን። ደህና ነሽ? ምንድን ነው ጨለማ ውስጥ ነው ያለሽው? አንተ ቆራጣ ይህድ ሌባ አይነጥላ የሚስጥር መተት የቡዳ አላችሁ አይደል? ሰብሰብ ብላችሁ እድል እየዘጋችሁ እያበላሻችሁ አንተ ቆራጣ፣ ምን እያደረጋችሁ ነው እ እድሏ ላይ እንቅፋት የምትሆኑ የምትፈትኗት የምታሰቃዩት፣ በዛሬ በዛሬው ዕለት በኋላ በሊቀ መላኩ በቅዱስ ሚካኤል ይዣችኋለሁ። ምን እያደረጋችኋት ነው? አንተ ሌባ ምን እያደረጋችኋት ነው? በስላሴ ስም በቅዱስ ሚካኤል ስም በምን ነው የምታሰቃዩዋት? ጆሮዋን ምንድን ነው የምታደርገው? ጆሮዋን ምንድን ነው የምታደርገው? ማንን ነን የምታደርገው? ቡዳ? የቡዳ ዛር አይነጥላው? ማን? የቀትር ጋኔን እ የቀትር ጋኔን የቀትር ጋኔን። የት አገኛት? የት ያስካት? በልጅነት አይገባው? በልጅነት ገባ። ያው እንግዲህ ከስሙ መረዳት ይቻላል። የቀትር ጋኔን ማለት ቀትር ወይም ደግሞ ከሰአት ከስድስት ሰዓት እስከ ዘጠኝ ሰዓት ባለ ሰዓት ብቻ የሚንቀሳቀስ የልክፍት መንፈስ ነው እና ያው ፀሐይ ሲበረታ ይመጣል። በዛ አካባቢ ያሉትን በተለይ ህጻናትን ካገኘ ይሰፍራል። ለጊዜው ሲገባ ቤተሰብ አያውቅም። ልጆች ይታመማሉ፣ ይንቀጠቀጣሉ፣ ብርድ ብርድ ይላቸዋል፣ ያስመልሳቸዋል፣ ያስቀምጣቸዋል፣ ድንገተኛ ህመም ይሰማቸዋል፣ ይዝለፈለፋሉ፣ ይወድቃሉ። ከዛ በኋላ ያው ቤተሰብ ይደነግጣል፣ ሆስፒታል ይወስዳል። አንድ መርፌ ከተወጋ በኋላ መንፈሱ ይሰወራል። ልጆቹ ደና ይሆናሉ። በዛው ተደብቆ አብሮ ያድጋል። ከዛ በኋላ በሽታው ነው የሚቀመጠው በተለይ ልብ ላይ፣ ጆሮ ላይ፣ አእምሮ ላይ፣ ጥርስ ላይ፣ ዓይን ላይ፣ ደስ ያለው ቦታ ላይ ይቀመጠና በሽታው ነው ይቀመጣል። እሺ፣ የቀትር ጋኔን ሌላ ማን አላችሁ? ዛር ቡዳ አለ። ዛር ቡዳ የት አገኛት አንተ? ከእናት አይነጣ፣ ከእናት

እሺ አይነጥልህም እ በቅዱስ ሚካኤል ይዤዋለሁ። የለህም፣ አይነጥልህም። አንተን እኮ ነው የማናግርህ። አጠፋህም መቼም መልከኞችን ትወዳለ እ አንተ አይነ ጥላ ስትጠራ ቤት በል። በቅዱስ ሚካኤል አይነ ጥላ ትሄዳለሽ። አንተም እሺ፣ የቤተሰብ ዛር ሁላችሁም ጠቅላላ በስላሴ ስም በዛሬው ዕለት በኋላ በቅዱስ ሚካኤል ስም ተሰብስባችሁ ግንባር ላይ ጆሮ ላይ ጥርሷ ላይ አይኗ ላይ ያለ የዛር ጉዳ ሰብስብና ሰራዊትን በቅዱስ ሚካኤል ስም ግንባር ላይ ያውጡ። ሰብስብ በልጥሩ በስላሴ ስም በስላሴ ስም በሃያሉ በመድሃኒ ዓለም ስም በሃያሉ በመድሃኒ ዓለም ስም በወላዲተ አምላክ ስም በወላዲተ አምላክ ስም በታሪው ለጥባ ነው። ኡፍ በዛሬው ዕለት በኋላው ጥራ በስላሴ ስም ይዣለሁ። በዛሬው ዕለት በኋላው በዛሬው ዕለት በኋላው ስኮኒ የቀጠረን ዛሬ እግዚአብሔር ይመስገን ያው ቃሉ ነዋ። በዛሬው ዕለት በኋላው በል በሊቀ መላኩ ሊቀ መልአኩ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም የቀትር ጋኔል የቀትር ጋኔል የቡዳ ዛር የቡዳ ዛር የቡዳ መንፈስ የቡዳ መንፈስ መስተፋቀር መስተፋቀር የሚስጥር መተት የሚስጥር መተት የእድል መተት የእድል መደብ የቤተሰብ ዛር የቤተሰብ ዛር እድሏን ምዘጋ እድሏን ምዘጋ አይነጥላ አይነጥላ ሁላችንም ሁላችንም ለቀን እንሄዳለን ለቀን እንሄዳለን በስላሴ ስም

ቅዱስ ሚካኤል ከፍተን እንሄዳለን፣ ከፍተን እንሄዳለን። በሉ በስላሴ ስም ሰባት የጩኸት አውጥቶ ነው በሉ። አንድ ሁለት ሶስት አራት አምስት ስድስት፣ በል ገንዘን። ያው ቅዱስ ሚካኤል ሁላችሁንም በስላሴ ስም ሲውል ያውርዳችሁ።